ሰማያት ቅዱሳን ሐዋርያት፣ ጻድቃን ሁሉም በየድን በየድራችን ከእኛ ጋር እደር። ይህንን ቃል የተናገሩት የኤማሁስ መንገደኞች በበረሃ ሲጓዙ ሳለ እንደ ሌላ ሰው መስሎ እንግዳ ሰው መስሎ ተከትሏቸው ይሄድ ነበረ ኢየሱስ ክርስቶስን በመንገድ ላይ ሲያወራቸው ቆይቶ ከዛ ስለ እርሱ ስለ እሱ መሞት ስለ እሱ መደብደብ ስለ እሱ መሰቀል እያወሩ ልባቸው እየተቃጠለ ሲሄዱ ይህ ነገር እንዲህ ያደርጋችሁ ምንድን ነው የሚያስተክዛችሁ የሚያሳዝናችሁ ይህ ምንድን ነው ብለው ሲጠይቃቸው አልሰማህምን አንተ ለኢየሩሳሌም እንግዳ ነህን እነሆ፣ ሕዝባችንን እስራኤልን ነፃ ይወጣን ያለውን ነቢዩ እየሱስን ካህኖቶቻችን፣ መሳፍንቶቻችን፣ አለቆቻችን በሰሞኑ ገደሉት፣ ሰቀሉት ብለው አወሩት። ይህን እያሉ እየተጓዙ እያለ ወደ ቤት መድረስ አይቀርምና ወደ ቤታቸው ደረሱ። ሲደርሱ መሽቶ ነበርና ግባ አሉት። ከእኛ ጋር ግባና ከእኛ ጋር እደር አሉት። መሽቶ አሉ ልትሄዳለህ አሉት። እግዚአብሔርን ከእኛ ጋር እደር አሉት። ከዛም ማዕዱን ቆርሶ ሰጣቸው። በዛ ሀገር ልማድ ማዕድ አቅርቦ እንግዳ ነው እና የሚባርከው እንግዳ ነው ምናምን የሚጀምረው። ልክ ማዕዱን ቆርሶ ሰጣቸው፣ ዓይናቸው ተከፈተ ይላል። የሉቃስ ወንጌል ምዕራፍ 24 ቁጥር አስራ ሦስት ጀምሮያለባ ማለት ነው። እግዚአብሔር ድንቅ ነው። እግዚአብሔር መካከላቸው ተገኝቶላቸው ማዕዳቸውን ባረከላቸው። ነገር ግን ስለ እሱ ሲያዝኑ ሲተክዙ፣ ሲያለቅሱም ነበረ። እናም መኳንንቶቻችን አሉ አለቆቻችን አሉ፣ ካህናቶቻችን አሉ፣ የቃር ካህናቶቻችን አሉ፣ ባለስልጣኖቻችን አሉ። እነዚህ እስራኤልን ነፃ ያወጣል የተባለውን እስራኤሎችን ከሮማ ቅኝ ግዛት ከዓለም መከራ ያድናቸዋል የተባለውን ነቢዩ ኢየሱስን ኖ ገደሉት አሉት። ለራሱ ነገሩት። ምን አላቸው እሱ? እናንተ የማታስተውሉ፣ በነቢያት ቀድሞ የተነገረውን አልሰማችሁም፣ አላነበባችሁምን? እርሱ ሊሞት መጥቷል፣ እርሱ ሊያድን መጥቷል። እነሆ እስራኤልን ብቻ አይደለም ዓለሙንም ሊያድን መጥቷል። እና እርሱ በመካከላችሁ የሚያወራችሁ፣ ከሙታን ተነስቶ እናንተ መካከል የሚያወራችሁ እሱ ነው ብሎ ገለጸላቸው። በዚህን ጊዜ ዓይናቸው ተከፈተላቸው፣ እሱ እንደሆነ አስተዋሉ ይላል። ከዛ በኋላ ተሰወራቸው። አሁን ምንድነው? ከእኛ ጋር እደር። የነሱ ደግሞ አባባል ከእኛ ጋር እደር፣ አትሂድብን፣ እባክን፣ መሽቷል፣ ጨለማ ነው። ከዚህ ወደ ትሄዳለህ? አብረን እደርና፣ ጠዋት ጧት ትጓዛለህ፣ መንገድን ትሄዳለህ ሲነጋ። እርሱ ግን ገባ፣ ታዛዥ ነውና ገብቶ ማዕድ ቀረበ። ማዕድ በቀረበ ጊዜ እንጀራውን ቆርሶ ሲሰጣቸው ያን ጊዜ የልቡናቸው ዓይን ተከፈተ። ተደፍኖ ነበርና ልቡናቸው አልተከፈተም ነበርና ዓይናቸው የልቡናቸው ዓይን ተከፈተና ከዛ በኋላ እሱ እንደሆነ አወቁ። ከዛም በኋላ እነሆ ልባችን በመንገድ ሲቃጠል ስናዝን፣ ስንተክዝ ያዳምጠን ነበረው ለካ እርሱ ነውን ብለው አስተዋሉ። ለእኛም ማስተዋል ያደን ፈጣሪያችን፣ አምላካችን፣ እግዚአብሔር እያንዳንዳችን በምንጓዝበት ጊዜ በምኖርበት ጊዜ እግዚአብሔርን ስናስብ እርስ በመካከላችን ተገኝቶ ሰላምን በውስጣችን ያድላል፣ ሰላምን ያደርጋል፣ ህይወት ይሰጣል፣ ሰላም ይሰጣል። ዛሬ በዓለማችን ላይ ሰላም ጠፍቶ አንድነት ጠብቶ ህይወት ጠብቶ ሰላም ያጣንበት ዘመን ነው። እግዚአብሔር ግን ይህንን ሰላማችን እንዲመልስልን የልቡናችን አይኖች እንዲከፍትልን ልንጸልይ ይገባል። ወደ እግዚአብሔር ላንገት ይገባል። እነዚህ ሰዎች ስለ ስለ ኢየሱስ ክርስቶስ ትናንትና የአይሁድ አለቆች፣ አይሁዶች ስለገደሉት ሰው ስለ ኢየሱስ ክርስቶስ፣ ሰው አምላክ ስለሆነ ሰው ኢየሱስ ክርስቶስ ስለዚህ ነበር የሚያወሩት። ስለ ያ አያውም ነው ስለ ግል ጉዳያቸው፣ ስለ ግል ችግራቸው፣ ስለ ግል ሕይወታቸው አላወሩም። ያወሩት ስለ ኢየሱስ ክርስቶስ ብቻ ነበረ። እነሆ እስራኤሎችን ህዝቦቻችንን ነፃ ያወጣል ያልነው፣ ነፃነት ይሰብክልናል ያልነው፣ እነሆ የተከበረው ነቢይ ናት። ዛሬ እኔና እናንተ ስለ እግዚአብሔር እያወራ እንዲግስቲ በመንገድ እኔና እናንተ ስለ ክርስቶስ እናውራ የትንሣኤው ብርሃን እንዲገልጽልን ስለ ትንሣኤው ብርሃን እናውራ። ክርስቶስ ተንሳ እሙታን በል እናውራለት። ስለ ክርስቶስ ከሙታን ተቶ ተነስቷል በል እናውራለት። ያን ጊዜ እርሱ ከእኛ ጋር ይሆናል፣ መካከላችን ይገኛል፣ ያለብን ችግር ያስወግድልናል። ይሄ ነው እያንዳንዳችን እንጓዛለን ጉዞአችን ግን ከእግዚአብሔር ጋር ከሆነ እርሱ እኛን ይባርካል፣ እኛን ህይወት ይሰጣል፣ በእኛ መካከል ተገኝቶ ሰላማችን ያረጋግጥልናል። ባይኮ ብቻችንን ስለሆን ብቻ ነው ብቸኝነት ይሰማል። እግዚአብሔር ከኛ ጋር ከሆነ ብቸኝነት አይሰማንም፣ ሞት አያስደነግጠንም፣ የዓለም ጫጫት አያስደነግጠንም፣ የዓለም ውጥንቅጥ እኛ ጋር አይደርስም። ስለዚህ እግዚአብሔር አምላካችን እኛ ከእርሱ ጋር ሁነን እርሱ ከኛ ጋር እንደሆነ ልንለምነው ልንጸልይ ይገባናል እደር ልንለው ይገባል ከኛ ጋር ሁን አትሂድ ልንለው ይገባል ልቦናችንን ከፍትለት ያስፈልጋል ህይወታችን እንዲያምር ይህን ስንል ምንድን ነው ሁላችንም የሥጋው ደግሞ ተቀባዮች መሆን አለብን እሱ እኛ ስጋውን ስንቀበል ደሙን ስንቀበል እርሱ ከእኛ ጋር ይሆናል ከእኛ ጋር ያድራል ማለት ነው

ግን ከዚህ ምክንያት አድሮን ሥጋውን ደግሞ በልተን ጠጥተን የእሱ የመንግሥት ወራሾች እንድንሆን እግዚአብሔር ይርዳል ይሄ የምኖርበት አለን ኮንትራት ነው ይሄ ዘላለማ ዓለም አለ የእኛ ቤታችን ሀገራችን የት ነው የምለው የት ነው ሀገራችን የት ነው ሀገራችን ቅዱስ ጳውሎስ እኮ ነግሮናል የውሃ ግድግዳ የደን መሰረት ቤት አለን አለ እርሱ ማነው የሰራው ኢየሱስ ክርስቶስ ይሰራልን። ታዲያ ይሄን ቤት ተስፋ ማድረግ አለብና ይሄን ቤት ተስፋ ስናድርግ ደግሞ የእርሱን ትእዛዝ እየጠበቅን ነው። በእምነት፣ በፍቅር፣ በጥበብ፣ በተስፋ የእርሱን ትእዛዝ አክብረን ስጋውን በልተን ደሙን ጠጥተን ተስፋ ስናደርገው ቤታችን እናገኘዋለን ማለት ያችሁ፣ የተዘጋጀልን ቤት አለን። ምክንያቱም አሁን ጌታ ኢየሱስ ክርስቶስ ወደ ሰማይ ሲያርግ። ለሐዋርያቱ ብሏቸዋል። እናትና አባት እንደሌላቸው ልጆች አልተዋችሁ። እኔ እጅን እናንተ አዘጋጅላችኋለሁ፣ እና እኔ ወዳለሁበትም ወስዳችኋለሁ። ይህ እኮ ትልቅ ተስፋ ነው። ስለዚህ ክርስቲያን በዚህ ምድር ምንም የለው ማለት ነው። ቤት የለው ማለት ነው። ቤቱ የት ነው? ሀገሮ የት ነው? በመንግስተ ሰማያት መገነት ነው አለው ማለት ነው። ስለዚህ ይህን ተስፋ አድርገን እግዚአብሔር አምላካችን ተስፋችን ባርኮል በተስፋ ኑረን እንደገና ስንሄድ ስንጓዝ ወደ ሰው የምንበት ጊዜ እሱ ከእኛ ጋር እግዚአብሔር ዳን አምላካችን እግዚአብሔር ቅዱስ ሥጋውን፣ ክቡር ደሙን በልተን ጠጥተን የመንግሥት ዜጎች እንዲሆን እግዚአብሔር ዳን